ቆንጨራን ለመሬት ለማልማት ካልሆነስ ነገር እርስ እርስ ለመቀጣቀጥም አይጠቀምበትምና እና ሰላም ለመፍጠር ለምናደርገው ጥረት ትልቅ አስተዋጽኦ ያደርጋል የሚል እምነት አለ። እዚህ ፕሮግራም በመገኘቴ እኔም ደስታዬን ለመግለጽ ነው። ይሄ ያሳየን ነገር ቢኖር አንደኛው ነገን አምጥቶ ዛሬ እንደ መኖር ማለት ነው። ወደፊት ምትኖር ኢትዮጵያ በለጸገች ሲባል ሊኖር የሚችለው ምን እንደሚሆን ካየ ነው። ይሄን ይመስላል ማለት ነው። ነገን ዛሬ አምቶ መኖር መጀመር ነው። ያለንበት መሬት ቅድም ምፋጤ እንዳለችው እዚህ ያለ ነው። ብዙ ሰው ወይ ከተማ የተሻለ ገንዘብ ያለው ቤተሰብ አለው ወይ ደግሞ ካሽ ክሮፕ አለው። አሁንም ከዚህኛው በመጠን የሚበልጥ ቤት የሚሰራ ብዙ ሰው ነበረ ድሮም። ይሄ ለውጥ የሚያሳየን ያለው ግን አንድ የተሟላ ብልጽግና ማለት ምን ምን የያዘ ሲሆን ነው ከግብርናውም ከከተሜነቱም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 የነዚህ አይነት ቤት ሰርቶ መኖር የሚችለው ና፣ ያንን የብልጽግና የበለጸጉ ሰዎች የተሻለ አቅም ያላቸው ሰዎች ከከተማ ግርግር ወጣ ብለው በደን በልጸግ ያለ ህይወት ሲኖሩ ይሄን ነው የሚመስለው። በጤንነት ባካባቢ ነው ቆሻሻ የሚሆን የነበረ መጸዳጃ። አሁን እናቶች ድሮ አይናቸው ጭምር እስኪጠፋ እሳት ለእንጨት ለቀማ ሄደው ሱንፍ ያሉ ጥፉበት ከነበረው ብርሃን ሆኗል፣ ማብሰያ ሆኗል፣ ጉልበት ይቆጥባል፣ ጤንነት ይቆጥባል፣ ማዳበሪያ ይሆናል ሶ መብራት በተሟለ መንገድ ያገኛሉ። በአጭር ቦታ ውስጥ ሁሉም በጎ የሚባሉ ለምግብነት የሚሆኑ ነገሮችን አንድ ቦታ ያስገኛል። ሁለተኛው አኗኗር ይቀይራል። ሰዎች አሁን በተበታተነ መንገድ ለእርሻ ማይመች፣ ወፍጮ ለማስገባት ማይመች፣ መንገድ ለመስራት ማይመች፣ ኤሌክትሪክ ለመዘርጋት ማይመች የነበረው በዚህ መንገድ ሰዎች ሲደረደሩ አንደኛ ለእርሻም ይሆን ኩታ ገጠም ለማድረግ የሚያስችል የተሻለ እድል ይፈጠራል። ሁለተኛው በቀላሉ ሰርቪስ ያገኛሉ። ሶስተኛው ለመተጋገዝ የሚያስችል ማህበራዊ ህይወታቸው ይቀየራል። ስለዚህ የተሟላ ብልጽግና የሚባለውን ነገር በዚህ ናሙና ስላየ ነው። አቅም ደግሞ ያለው ሰው ይኖራል። ይሄ ደግሞ አሁን የተጀመረው የግብርና ሁሉም አይነቶች ተጨማሪ አቅም መፍጠሪያ ደግሞ መንገዶች ናቸው። በትንሽ መሬት በትንሽ ቦታ ማሩንም አሳውም ሊጨመርበት ይችላል። ፍራፍሬው እዛው ነው ያለው። ሰው የሚታረሰው የሚዘራው፣ የሚረባውም አንድ ቦታ ላይ ከታከለበት ሰው በትላልቅ ማሳ ላይ ኢንዱስትሪላይዝ በሆነ መንገድ ላይ የሚሰራ የነበረውን በኮቴጅ ደረጃ በሀውስሆል ደረጃ መስራች እንዲቻል አሳይቷልና ይሄም የሚያመላክተን አንድ ምናብ ነው፣ ነገር ማየት ነው። ነገ ምን ይኮናል የሚለውን የሚያይ መውሰድ ነው። ሁለተኛው አገር ተቋም መሪውን ይመስላል። በዚህ ደረጃ የሚያምን ራሱ ሮጦ ተንቀሳቅሶ የሚያሰራ መሪ ስላለ የሚሆን ነው። የመሪውን ደግሞ ካየ በየቀበሌው ድረስ አመራር ነው ያለው። ይሄ አብነት ምን እንደሚሆን ካየን አቅሙ በየደረጃው አለ። ሁሉም ሰው በዚህ መንገድ ከወሰደው መላው ኢትዮጵያን ይሄን የማድረግ አቅም እንዳለን ይታያል። ገበሬውም እየተቀየረ ነው፣ ከተማውም እያደገ ነው። ሀብት ይመጣል። ሀብቱ እያለ እንዴት መጠቀም እንዳለብን ነበር ማናቀው። ይፈሳል። ገንዘቡ እኮ ትልቅ ቤት ይሰራል ግን ምን እንደሚዛና ቅም ነበር የነበረውና አሁን እሱ ሁኔታ ነቀየረልን። ይሄን ይዘን ከወሰድን በየደረጃው ከተሞች ያሉም ዘመዶች ያሉ ገጠርም ብዙ የሚያመርቱ አሉ። አሁን እንዴት ቻናል ማለግ እንዳለብን አይተናል ማለት ነው። ከዚህ ተነስተን በጥቂት ዓመታት ውስጥ ረጅም ጊዜ የሚወስደው ብልጽግና ወደ ራሳችን አስጠግተን መኖር የምንችልበት ዓይን ጋላጭ የሆነ ነገር ነው። ሰው ዓይን ይፈልጋል፣ ልብ ይፈልጋል፣ መሰጠት ይፈልጋል። እነዚህ ተደምረው ነው ይሄን ነገር ያመጡት የተባለው ነገር ግን በእጃችን ስላለ ቀጣይ መላ አገሪቱን ወደዚህ መቀየር የሚያስችል እድል ፈጥሯል የሚል እምነት አለኝ። አመሰግናለሁ። በአማራ ክልል የደቡብ ጎንደር ዞን የፋርጣ ወረዳ ዋና አስተዳዳሪ የሆኑት አቶ ሙሉ አብጀ ከሰው እገታ ወንጀል ጋር በተያያዘ በቁጥጥር ስር መዋላቸው ተሰምቷል። የአስተዳዳሪው በቁጥጥር ስር መዋል በአካባቢው ከተፈጸሙ የእገታ ወንጀሎች ጋር እጃቸው እንዳለበት በመጠርጠር መሆኑን የመጀመሪያ መረጃዎች ያመለክታሉ። ስለ ጉዳዩ ዝርዝሩ ሁኔታና ስለተፈጸመው የእገታ ወንጀል አይነት እስካሁን በይፋ የተገለጸ ነገር የለም። የአንድ ወረዳ ዋና አስተዳዳሪ በእንደዚህ አይነት ከባድ ወንጀል መጠርጠራቸው በአካባቢው የጸጥታና የመልካም አስተዳደር ሁኔታ ላይ ከፍተኛ ጥያቄዎችን የሚያስነሳ ሲሆን፣ በማህበረሰቡ ዘንድም መነጋገሪያ ሆነዋል። የሰው እገታ ወንጀል በተለያዩ የአገሪቱ ክፍሎች ከቅርብ ጊዜ ወዲህ እየተበራከተ የመጣ የጸጥታ ችግር መሆኑ ይታወሳል። ይህ ክስተት የመንግስት ባለስልጣናት በህግ ተጠያቂነት ዙሪያ መንግስት እየወሰደ ያለውን እርምጃ አካል ሊሆን እንደሚችል ግምቶች እየተሰጡ ነው። በሌላ መረጃ የደሞዝ እና ሌሎች ጥያቄዎችን ያነሱ የትግራይ ኃይሎች አባላት ዛሬ በመቀለ የተቃውሞ ትዕይንት እያደረጉ ይገኛሉ። ዛሬ ረፋት ጀምሮ ከከተማው መሃል ወደ አሉላ አባ ነጋ አውሮፕላን ማረፊያ የሚወስደውን መንገድ ጨምሮ በርካታ የመቀለ ከተማ ጎዳናዎች በእነዚህ ተቃውሞ እያሰሙ ባሉ የሰራዊት አባላት ተዘግተዋል። ትናንት ጠዋት እነዚህ የትግራይ ኃይሎች አባላት ከካምፓቸው በመነሳት በሰልፍ ወደ የትግራይ ጊዜያዊ አስተዳደር ፕሬዝደንት ጽህፈት ቤት እና ሌሎች መንግስታዊ ተቋማት አምርተው የነበረ ሲሆን በቦታው ለጥያቄዎቻቸው ምላሽ አለማግኘታቸው ይናገራሉ። የሰራዊት አባላቱ የደሞዝ ማሻሻያ እንዲደረግላቸው ተለይቶ ለቀድሞ የክልሉ ልዩ ኃይል የተሰጠ ድጎማ ለነሱም እንዲሰጣቸው እንዲሁም የመኖሪያ ቤት እና ሌሎች ድጋፎች እንዲመቻችላቸው ይጠይቃሉ። እነዚህ የትግራይ ኃይሎች አባላት መንገዶች መዝጋታቸውን ተከትሎ በርካታ የህዝብ መጓጓዣ አገልግሎት የሚሰጡ ታክሲዎች፣ የጭነት መኪኖች እንዲሁም ሌሎች ተሽከርካሪዎች ወደ ኩያ በሚወስድ መስመር ቆመው ይታያሉ። የክልሉ ከፍተኛ ባለስልጣናት ወዳሉበት መጥተው እንዲያነጋግሯቸው የሚጠይቁት እነዚህ የሰራዊቱ አባላት ይህ ካልሆነ መንገዶቹ ተዘግተው እንደሚቆዩ ተናግረዋል። ሁኔታውን ተከትሎ ከመቀለ አሉላ አባ ነጋ አየር መንገድ ጨምሮ በዛ መስመር ወደ መቀለ መሀል ከተማ የሚደረግ እንቅስቃሴ ይህ ዘገባ እስከተጠናከርበት ጊዜ ድረስ ተስተጓጉሎ ይገኛል።